እሳቸው ተሻሸመን እየደረሱ ያችን ታረቁ፣ ከሮሚ ጋር ታረቁ? አዎ ታርቀናል። የፍቅር አምላክ ይመስገን። ከሁሉም ሰው ጋር ቂምና ጥላቻ ያለብንም እንደተስማማን ነው እኮ። ግን ሃይማኖቱን ልትቀበል ነው ውሃ

አልከፍጥም እያለ ነው፣ በአፍ እንቅስቃሴ አልከፍጥም እያለ ነው። እውነት ሁላችሁንም ከመውጣቴ በፊት አንዴ ጣል ጣል የምታደርጉኝ እኮ ከሆነ ሎጣ ነው። ሁላችሁ የፍቃ አብላክ ስጥልኝ የባርካችሁ እንግዲህ፣ ለበረከቱ ጣል ጣል የምታደርጉ ከሆነ ከመውጣቴ በፊት ወዴት ነው የሚወጡት? እንትን እኔ ነው ጸጉሬን ድሬድ ሎክ የሆነ ሰው ድሬድ ሎክ ሊሰራኝ ነው ጸጉሬን፣ ቀጠሮ አለኝ። ነው ዘሪሳ ይሄንን ልጅ አላስገባም ስትይ አልነበር እንዴ? አይ፣ ከተጣላው አይቀርም ቀርማ አላስ። እንግዲህ በፍቅር አምላክ ስም የፍቅር አምላክ ይባርካችሁ። እውነት ተባረኩልን፣ እግዚአብሔር ይስጣችሁ፣ መንፈስ ቅዱስ በእናንተ ላይ ተባረኩልን። ወይ ነብያችን፣ ተሳስቼ ነው አባቤ። ለጉቺ ስጡልኝ የባልኩት ለእርሱ ስጥ። እኔ ለጉቺ ስጡልኝ የባልኩትን ንብረቴን፣ መልሱልኝ። ለጉቺ ስጡልኝ። ቀልዴን አይደለም እኔ በፍቅር አምላክ ስም በፍቅር አምላክ ስም፣ ሰላማችሁ ይብዛ በያቀማችሁ ታገለግሉ። ሰዎች እግዚአብሔር በእናንተ ላይ መንፈስ ቅዱስ። አንቺ ለካስ ጆከሩ ነጥ ነው። መስማት የሚፈልጉት የሚሰሙት፣ ጉቺ ንገሪልኝ በምታውቂው ቋንቋ። ነብያችን አሰጣይ ሰሙ የትዳሩን ሳይጸልዩ ሊወጡ ነው። ግፍ አይደል? እኔ ቆሜ መቅረት አለብኝ እርሶ እያሉ የትዳሩን፣ አንዴ ይጸልዩልኝ። የፍቅር አምላክ ያሳካልሽ። በእውነት ትዳሩን ምኑን ከማንም እዛ ነው ሀሳቤ ሀሳቤ መንገዱ ላይ ነው። እግዚአብሔር የፍቅር አምላክ ይባርካችሁ። ሰላማችሁ

አሁን ጣል የምታረግከ አሁን ጣልሙ ነብያችን፣ የጫት ሰዓታቸው ደርሶ ይላል። ዝም በሏቸው ወረኞች በሏቸው። በኋላ ድሬድ ሎክ ተሰርችት ነብያችን፣ አይቀሙም አይቀሙሎክ ተሰርቼ የወላችሁ ጸጉሬን ኒዩት ድሬድ ሎክ ተሰርቼ ታዩታላችሁ። በኋላ ሁለት ሰዓት ሶስት ሰዓት ቢፈጅ ነገር ነው ይሄ ድሬድ ሎክ ነብያችን፣ የምሬን ነው በሮም የምንላክሎት፣ በኋላ ታዩታላችሁ። ዩት ድሬድ ሎክ ተሰራ ነው የሚለው። ጉቺ፣ ምን ልላክላቸው ታይቅልኝ ባክሽ፣ ስለት እኮ ደርሶልኝ ነው ነብያችን በአካውንታቸው አስገባ። እሳቸው ላክ ነገር አይ ለምንድን ነው ጉቺ ማታስተባብሪው? ዛሬ ዝም አልሽ እንዴ? ጸልዩ ስሎት እርሶ ጸጥ እያሉ ጂኒው ጂኒው እያሉ ገበያ ይን እየሰሩሮም እየሰጠች ነው አንድ ሺ እኔ ስሰጣቸው ማይታየት ግን ነገር ስኔ የምሰጡት ሳይታየት አይ እውነት አሁን አሁን እያፈሩ ነው እየተሽኮረመሙ ነው። አሁን አሁን ጊፍት መስጠት ጀምራለች። አሁን አሁን እውነት ለመናገር ጊፍት አሁን አሁን ሮሚ መስጠት ጀምራለች። ድሮ ድሮ አንድ አበባ ማታቀምሰንም ነበር። አሁን ግን ጊፍት መስጠት ጀምራለች። እግዚአብሔር ይስጥሽ ሰላምሽን ያብዛለች። ከማንም ሰው ጋር ተጣልቼ አላውቅም፣ እንኳን ከአንቺ ሮሚ፣ ከማንም ተጣልቼ ከማን እኔ አሁን ተናግሬ ነው ይቅርታ ነው የምለው። ያጠፋሁት ካለ ኮመንት ላይ አሁን ጊፍት የሰጡት ልጅ ጉቺን በጣም ነው የምወዳት ይጸልዩልኝ ይላል። ተበላ እስከዛሬ ያን ነቢያችን እኔ ብዙ ጊዜ እያለሁ ጂኒ ነው የሚያስነፋሁት። ብዙ ጊዜ ለጅኒ ካላገዙ የለም፣ ለጅኒ ነው የሚያዋጣው። አዎ ለጅኒ እኔ ለገንዘቡ ብቻ ሳይሆን ቀድሞ የተናገረው እሷም፣ እሱ፣ እነሱ ናቸው። ስለዚህ እኔ ምን አገባኝ? እነሱ ደግሞ መዋደድ ደግሞ በኔ ሀይል ሳይሆን እነሱ ከተዋደዱኝ፣ አምጥ የት ነው ሲዋደድ ያዩኝ? እርሶ ሰውዬ ግን እንደምን ሆነው ነው ሊታሉኝ ይፈልጉና፣ የት ነው ሲዋደድ ከጅኒ ጋር ያዩኝ? ሁሉ ገንዘቡን የሰጠው እኮ አንቺን ወዶ ነው አይደል እንዴ? ለምን እንጂ ገንዘቡን፣ ጊዜውን ሁሉ ነገር አንቺ ጋር ነው እያጠፋ ያለው። ገንዘቡን እየቀያየረች እኮ ነው። አንድ ቀን ባልመጣ ጨርቋን አስጣሏት አጭር በሰዓቱ ደርሰው፣ እየተደወለ ነብያችን፣ እየተደወለ ቆይ፣ አይውጡ። እየተደወለ አንድ ጊዜ አይውጡ፣ ቆይ፣ የራይድ ብር እልክልዎታለሁ፣ በራይድ እሄዳለሁ፣ አይውጡ። እሺ፣ እንደዚያ ካልሽማ ምን አገባኝ። እኔ በራይድ ይሻለኛል። በታክሲ ባስ ባስ ተሰልፍ፣ ያው ሁሉ ሰው ፎቶ ከሚያነሳኝ፣ ኧረ ይሻለኛል። አዎ፣ እውነት። አሁን እልክልዎታለሁ፣ ቆይ፣ አይውጡ። እሺ እሱ ማ የራይድ ይሻለኛል። የፍቅር አምላክ ባርክሽን ለ ወልልጥ ዝበሉልኝ ለዚች ሰው በራይድማ ነቢያችን የጉቺ አይነት ደግሞ ይመሳሰልብኛል። በቃ ታዋጣለች። በቃ የፍቅር አምላክን አግባት። እኔ አሁን ስሚ ነብያችን ጋር ነው። አሁን እንዴ ልናገር ነው ያደረግሽኝን ነገር ጉቺ ያደረገችኝን ነገር ነብያችን ምን አደረገች መሰሎት? እኔ ጊፍት ከሚስቴ ጠብቄ ጊፍት ብሰጣት ሚስቴ ስመጣ ጊፍትሽን እኔ ጋር እየመጣ ጨረሰው ብላ ተናገረች። እና ታዲያ ታቃለች። እኔም እንዴ እና ሻውል እሷስ ምንድነው የሚደረ ምንድነው የምትደረገው ነብያችን ይሁን ምን እንዳደረገ ልንገሮት። በሌላ አካውንት መጣ እና በራሱ አካውንት አይደለም፣ ሰጠኝና፣ ከዛ እንደ ይሄ አካውንት የማን ነው ስል እኔ ነኝ እንዳታው ያለኝ። ከዛ የሆነ ቀድሚስ ስትመጣ ካፊ ምልጦኝ ቅድም አላወራው አወራው ካፊ ምልጦኝ መቶ በሌላ አካውንት ሰጠኝ ብዬ ተናገርኩ። በቃ መቸዋሸውን ተናግሬያለሁ። እና ነብያችን ለዚህ ልጅ ብዬ ደግሞ ያልተዋጋሁት የለም ወላውላ ዘፈኑላ ሁላ ከፍቼ ነው የገባሁት። እንዋጋ እንዋጋ በለው እያልኩ ነው የገባሁት። ወይ አንተ እሱ ትላለህ ለሰው ሁሉ ብታይ ሰዓት ነው ማጥበባችሁ ብላ ኳ ባለ ቁጥር ሰው ሁሉ ደንግጦ ስልኩን ይዘጋል። ነቢያችን አካውንቱ ስንት ነው? ልላክሉት አንድ ሺ ነብያችን፣ ነቢያችን ይቅርቦት። በኋላ እንደነንጥና እንደነ ሄለን በኋላ መልሱ እንዳይባሉ ተዉ። ሰላሳ አንድ በቃ በቃ አገኘሁት ደምሳሽ ምንድን ነው ደምሳሽ ፈራ እንትናው የራይዱ ነብያችን እንዳይዋሹ ሶስት መቶ ብር አንድ ሺህ ብር ይበቃል ኧረ ተው ሊያጫውቱን ስለሆነ እውነታቸውን እንደ ሊቆዩ አደል እንደ በቃ ሁለት ሺህ ላድርገው ይቆዩ በፍቅር አብላክስ ሰላም ብዛ። በእውነት ውዝ ግዝ ብላክ ዳይመንድ እንዴት አላችሁ? እነሱ ብላክ ዳይመንድ ብዙ በሉ። እነ ጄሪ የሉን ዛሬ የት እንደሄዱን። ብላክ ዳይመንድም አልገባልኝም። በሉ ገብቶለታል። ይኸው ሰክሰሱ አልልም፣ በፍጹም ገብቶ ገብቱ ዝም አለው። የምትወደውን ነገር መርቋት ዝም ነው በሏት። እሱን የምትወደው እሱን ነው የምትወደው። አይ ዛሬ ጉቺን ነው የሚመስለው። ምንድን ነው? ኤሮፕሌን ላይ ሆኖ ነው አሁን አሁን አብረው ስለዋሉ ረሮ መሽ መርቁኛ የባሉን ጉዳይ እግዚአብሔር ላንቺ እንደው ጥሩ ባል እግዚአብሔር በእውነት የተሳካ ባል ይስጥሽ። በእውነት የምትግባቢው በሀሳብ የምትግባቢው በመንፈስ የምትግባቢው በአልጋ የሚግባባሽ ስትበሉ፣ ስትስቁ ስት በሁሉ ነገር አንድ አይነት ባል ይስጥሽ። ባልና ሚስት አንድ ይሆናሉ እና አንድነትን በእናንተ ይታይ። የፍቅር አምላክ ይባርካችሁ፣ አሜን። መጥፎ ባል ከሚኖርሽ መጥፎ ልጅ ወይም መጥፎ ቤተሰብ ቢኖር ነቢያችን ሁለት ከመጥፎ መጥፎ ልጅ ይስጥሽ፣ አሉሽ። ሰማሽ? ኤርትራዊው መጥፎ ልጅ ይስጥሽ። ኖ ኖ ኖ፣ አላልኩም አላልኩም፣ በፍቃ አምላክ ስም አላልኩም። ያላልኩትን ስሜን አታጥፉ፣ ነብያችን ሰምተውኛል። አዎ፣ ያው አስገብታለች፣ ሁለት ሺህ ብር አስገብታለች። መርቁልኝ፣ አሁን ደርሶኛል። ይሳብል እኔ ነብያችን ልምድ ያለኝ ከኤርትራዊ ጋ ነውና፣ ኤርትራዊ ይሁንልኝ። አዲሱም የሚመጣውም ኤርትራዊ ይሁንልኝ። አይደለምኛ ያው ለጂኒ ጸልዬ አልሽ ለጂኒ እንዴ ሰሚ አንቺ ሁለት ሺ ልከ አስር ሺ ብር ጌታ ምትቶ ሊመልሱ ነው የአንድ ቀን ብቻ። እሺ ለማንኛውም በቃ የወደድሽ አይነት ሰው ይስጥሽ። ሌላ ምን ይደረጋል? የምት ኤርትራዊ ይሁንልሽ። በሉ ይሁንልኝ ብያለው። በሉ ይሁንልሽ ኤርትራዊ ይሁንልሽ። የፍቅር አምላክ ኤርትራ ይሁንልሽ። ደስ ያለሽ ነውለሽ። ጉቺ ኮ በልጆቼ፣ ሲጀመር በልጆ ኤርትራዊ ነኝ

ቤኪ በጣም በጣም አመሰግናለሁ። ሁላችሁንም የፍቅር አምላክ ይባርካችሁ፣ ሰላማችሁ ይብዛ። በቃ አሁን እንኳ አንድ ውረድ ወንድ ወንድሞት መጣ ያገለግላሉ ብለን ተስፋ እናደርጋለን። እርሶ በጣም ብዙ ስራ ይሰራሉ ብለን ተስፋ እነግራለን። በፍቃ አምላክ በአንድ በእግዚአብሔር ስም መንፈሱ በእርሶ ላይ ሆነ ሰላሳ ሁለት ዓይን ባለቤት የሆነ አብራችሁ ታምራላችሁ አዎ በጣም እናምራለን ሴት ደግሞ እንደኔ ራስታ ብትሆን አሪፍ ነው መብያችን ቆይ ግን እኔ ጥያቄ አለኝ እኔ ጥያቄ አለኝ ጉቺ በድሮ ጊዜ ምንድን ነበር የተወለደችው ምን ሆና ነበር የተወለደች አሁንማ ልወጣ ነው በእውነት ልውጣ እባካችሁ ፍቀድ ልውጣ ፕሊስ ለምን አልተናገሩም? ብሩ ሲገባለት ነው እንዴ እንዲህ የሚሉት? እንዲህ አይነት ካሀዲ ወጣት በቃ። ያለው የታክሲ ከላካቸው አሉ የታክስ

የምርጫ ሰዓት ነው እያሉ ነበር። ሰው ኮሳቸው የሚሰማቸው የድሮ ሰዓት ነው እኮ። አሆይ አዩ። አመሰግናለሁ። እግዚአብሔር ስጥልኝ አመሰግናለሁ። በሆነ ተባልኩልኝ ያስነፋችሁኝ በተለያየ ግፊት የሰጣችሁኝ በአካውንት የላካችሁ በየአቅማችሁ በየአቅማችሁ ሁሉ ጣል ጣል ጣል ያደርጋችሁ አሁን ጣል ጣል የምታደርጉ ካላችሁ በዚህ አጋጣሚ

ጂኒ ትገዛልኝ አለ። ከሸጠ ገዘዋለን። ያሳየን የሚቆርጠው ተስፋ ነው። ይህ አይሆንም። ይሄ ኖ አይሆንም። ኖ ይሄ አይሆን ጋሽ አይሆን። አምስት ወር እርሶ እንኳን ሲያሸቱት አፍንጫው ተነፋ። ቆሻሻው ገብቶ አንተ በላንተ ወጣት ነው። አይሆንም አይሆንም። ዱባይ የማይችል ትግኝ እንዴ ጉጂ፣ ወደ ድሮ ስራሽ ለምን አትገቢም? ሮሚና አሁን ጆኒ ለምን አታጋባቸው? ራንናውረድ ሰላም ሰላም ስጥ አይ ጂኒ፣ እሱም የሀያ ሁለት ልጅ ነው። ውራይልን እያለ ነው። የሀያ ሁለት ልጅ ደግሞ ይመቻታል። ሮሚ ውስጧ ነው። እና ሰው እኮ ከነ ወርቅ ጥርሱ እኮ አይቀበርም ያስ ራይል ኦራይል ምኑ ጋር ነው? ወርቅ ጥርሱ ከሆነ አይቀበርም ከነ ወርቅ ጥርሱ። አዎ ምኑ ጋር ነሽ ታዲያ? አንተ ወርቁ ጥርሱ አይቀበርም ግን በህይወት እስካለ ድረስ ይረዳል በህይወት እስካለ ድረስ እንደፈለገ ግን ጉቺ ዮሐንስ ምን እንዳለ አልሰማሽም እኔ እኮ አንድ ከዚህ በፊት ሌላ ቤት ሰምቸዋለሁ። ጩጭ እያለው እኮ እኛ ቤት እኮ ስድስት ሰራተኛ ነበር አለ ምንድን ነው ብሎ ወሬ ያጣራልሻለሁ። ሰፈር እዛ ደውዬ ምናምን አጣራለሁ። ለካ ስድስቱም ሸሌዎች ናቸው። በር ላይ የሚቆሙት ሰራተኞቻቸው መስሏቸው ነው። አደለ ዮሐንስ? አን ወሻሽ። እኛ ሸሌ የምናውቀው ድመቶች ነበሩ። ድመቶች የሆነ ድመት ወይኔ ሌላኛው ደምሳሽ በስንት መጠራ እንትን ብለንዋል። አልመሸም አባት ነግቷል። በኛው መሸብበቃ ጂኒ ብራዘራችን ጂኒ እንደ ምንድነው እንገናኛለን ተባብለን እናንጠበቅ ረሳኝ ምን ፍለጋ ነው የምትገናኝ? አንድ ወንድም